ባንክ ውስጥ የነበረ ገንዘብ ነበረ ባለማወቅ በወለድ ነበር የተቀመጠውና አሁን ሲወጣ በርከት ያለ ብር ወልዷል። ይህም ብር ለምን አይነት ሰው ነው መስጠት ያለብን? ሌላኛው ጥያቄ በጀህልና ምክንያት ሶላትና ጾም ግዴለች ነበረን። ካወቅንም በኋላ ትጥበተን የጾምን ሁኔታ አላውቅም ነበር። እኔው ጥያቄ በሀገራችን ሰራተኛ፣ ቡዳ ተብለው በተለምዶ የሚጠሩ ሰዎች አሉ ብዙ ሙስሊሙ ማህበረሰብ ከነሱ ጋር መጋባት በጣም እንደ ነውርና እንደ ክልክል አድርጎ ሲያስብ ይስተዋላል። አሰላሙ አሌይኩም ወረህማቱላሂ ወበረካቱ። ውድ ቤተሰቦች ይህ እንደምን አላችሁ? ሁላችሁም ባያላችሁ በሰላማችሁ ብዙ ዚ ትይበልኝ በዛሬው ፕሮግራሚ ይዤላችሁ የቀረብኩት መግቢያ ላይ እንደሰማችሁት እጅግ በጣም ወሳኝ እና አስፈላጊ የሆኑ ነገሮች ናቸው። በእያንዳንዳችን የሕይወት ጉዞ ውስጥ ተከስተው ያለፉ ወይም ደግሞ ወደፊት ሊከሰቱ የሚችሉ ነገሮች ናቸው እና እነዚህ ነገሮች ሲከሰቱብን፣ እነዚህ ነገሮች ሲመጡብን ምን ማድረግ ነው ያለብን የሚለውን ነገር ከሸሪያ እይታ ከእስላማዊ እይታ አንጻር ሙስሊሞች እንደመሆናችን ማድረግ ያለብንና ማስተካከል ያለብንን ነገር በስፋት መፍትሄ ተሰጥቶበታል፣ ፈተዋ ተሰጥቶበታል። ላይክና ሼር እያደረጋችሁ ፕሮግራሙን ተከታተሉት። በቀጥታ ወደ ቪዲዮ ኛው ጥያቄ በሀገራችን ሰራተኛ ቡዳ ተብለው በተለምዶ የሚጠሩ ሰዎች አሉ። ብዙ ሙስሊሙ ማህበረሰብ ከነሱ ጋር መጋባት በጣም እንደ ነውርና እንደ ክልክል አድርጎ ሲያስብ ይስተዋላል። በዚህ ጉዳይ ላይ ሰፋ ያለ ማብራሪያና ምክር ቢሰጡን ጀዛኩም ላህ ኸይራን የሚል ከአሁን ቀደም በሰፊው ተመሳሳይ የፈትዋ ፕሮግራም ላይ መልስ ተሰጥቶበታል። እዚህ ባጭሩ ለመመለስ ያክል የትዳር አጋሮች አቻ መሆን እንዳለባቸው ፉቃሃዎች ጠቅሰዋል። አቻ ናች የሚባለው ምን ምን ነጥብ ላይ ነው የሚለው ላይ ዑለሞች የተለያዩ አስተያየቶችን ሰንዝረዋል። በላጩና ትክክለኛው የአቻነት መለኪያው ዲንና አኽላቅ ነው፣ በዘርና በብሔር ሳይሆን ማለት ሴቷ ከወደደችና ከፈቀደች የሴቷ ኃላፊም እንደዚሁ ለሴት ልጄ ብቁ ነው ማስተዳደር ማኖር ይችላል ካሉ ያለፈው የዘር ሐረጋቸው ከግምት ሳይገባ መጋባት ይቻላል ነው። ነብያችን ሶላተ ወሰለም ምርጥ የሚባሉ የአረቦች ቁንጮ የቁረይሽ ጎሳ የሆኑ ሴቶችን ቁረይሽ ላልሆኑ ድራዋል። ቁረይሽ ያልሆኑ ሆኑ ብቻም አይደለም፣ ዘራቸው ባሪያ ለሆኑ ሱሐቦቻቸው ድራዋል። ታዋቂው የነብይ ሶላተ ወሰለም ሙአዝን የሐበሻው ቢላል የዐብዱረሕማን ብኑ ዐውፍን እህት አግብተዋል። ዐብዱረሕማን ብኑ ዐውፍ ከታላላቅ ከቁረይሽ ሶሓቦች መሃል አንዱ ናቸው። ሰዎች የሚለኩት ዛሬ ባላቸው መልካም ማንነት ራሳቸው ባላቸው ጥሩ ስብዕናና ስነ ምግባር እንጂ ያለፉ አያቶቻቸው ዘራቸው እንዲህ ነበር ተብሎ የዛሬ ማንነታቸው ውድቃ አይደረግም። ዞሮ ዞሮ ጥጉ የሁሉም አባታቸው አደም ናቸው። አደም የተፈጠሩት ከአፈር

ኡስታዛችንን እንደሰማችሁት ነው። ጋብቻ ላይ እነዚህ ነገሮች ይነሳሉ፤ ቡዳ፣ ባሪያ፣ አህያ፣ ሰራተኛ ምናምን አይነት ነገሮችና ከሸሪያ እይታ እነዚህ ምንም አይነት ሚዛን እንደሌላቸው ነው። ቀጣይ ላይ እጅግ በጣም አንድ ወሳኝና አስፈላጊ የሆነ በሁሉም ሰው ዘንድ እየተከሰተ ያለ ምን ማድረግ እንዳለብን ስለሱ ነው። ባንክ ውስጥ የነበረ ገንዘብ ነበረ፣ በአለማወቅ በወለድ ነበር የተቀመጠውና አሁን ሲወጣ በርከት ያለ ብር ወልዷል። ይህም ብር ለምን አይነት ሰው ነው መስጠት ያለብን እንዲሁም የገንዘቡ መጠን ምን ያህል ችግራቸውን መቅረፍ አለበት የሚል ጥያቄ ነው። በመሰረቱ ወለድ ያለበት ባንክ ቤት ላይ ማስቀመጥ አይቻል። በተለይ ሌሎች አማራጮች ካሉ፣ እስላማዊ የሚባሉ ባንክ ቤቶች ካሉ፣ ሲስተሙ አሰራሩ እስላማዊ ያልሆነ ወይም በወለድ የተመሰረተ የሐራም አሰራር ያለበት ባንክ ውስጥ ማስቀመጥ አይቻል። ለማስቀመጥ ከተገደዱ ቤት ውስጥ ማስቀመጥ ካልተቻለ፣ ሌላ አማራጭ ከሌለ ለበሩራ ማስቀመጥ ይቻላል። ነገር ግን ከወለድ ነጻ ተብሎ መቀመጥ አለበት። ሆኖም በተለያዩ ምክንያቶች አስቀምጦ ገንዘቡ የወለደ ሰው የወለዱን ብር መጠቀም አይፈቀድለት። ከዛ በፊት ተጠቅሞ ከሆነ ተውበት ማድረግ ይጠበቅበታል። ከዛ ያገኘውን ገንዘብ ላቅ መደካማ፣ ለድሃ ከገንዘቡ ራስን ነጻ ለማድረግ በሚል ንያ መስጠት ይቻላል። ሰደቃ ነው፣ ወደ አላህ ቃረብበታለሁ ተብሎ ሳይሆን ማለት ነው። ምክንያቱም የወለድ የሐራም ገንዘብ ንጹህ ስለአይደለ አላህ ተባረከ ወተዓላ ንጹህ ነገር እንጂ ያው ይሄ ነገር እንግዲህ እኛ ሀገር ላይ እንደ ቀላል ነገር የሚታይ ነገር ነው። አንዳንድ አባቶች ወይም እህቶች ባንክ ቤት መጥተው እንደ ቀላል ነገር ቀለል አድርገው አይተውት በወለድ የሚሰራ ደብተር አውጥተው ገንዘባቸውን በወለድ እንዲሰራ አድርገው ያስቀምጣሉ። ወይም ወጭ ሀገር የምትሰሩ እህቶች ወደ አገር ቤት ብር ስትልኩ በቤተሰቦቻችሁ ስም ወይም በእናንተ ስም የተከፈተ እንዲህ በቀላል የሚታይ ነገር፣ ነገር ግን በሰፊው ተሰራፍቶ የሚገኝ እጅግ በጣም ከባድ ነገር ነውና ይህንን ነገር ካሁኑ መፍትሄ መስጠት አለብን። እጅግ በጣም አሳሳቢ ነገር ነው። ከዛ በተረፈ ደግሞ በወለድ የማይሰሩ ባንኮች በወለድ ያልተመሰረቱ እስላማ ባንኮች አሁን እየተስፋፉ ነው የሚገኙትና፣ እነሱ ላይ ገንዘባችን ማስቀመጥ አለብን። ሙስሊሞች ማገዝ አለብን። በሸሪያው በመያዘው መሰረት ገንዘባችን ማዋል አለብን እላለሁኝ። በቀጣይ እጅግ አንድ ወሳኝ እና አስፈላጊ የሆነ ቪዲዮ ይዤላችሁ ቀርብ ያለሁኝ። በቀጥታው ወደ እሱ አልፋለሁኝ። እጅግ በጣም አስፈላጊ ነው። በሕይወታችን በዲናችን፣ በአኼራችን የሚያስፈልጉ ነገሮችን ነው እያቀረብኩ ያለሁት። ላይክና ሼር እያደረጋችሁ ሌሎች እንዲከታተሉ ታድርጉ። ያው ይሄ ለኛ እጅጉ ወሳኝ ነገር ነውና፣ በቀጥታ ወደፊት ሌላ ጥያቄ በጀህልና ምክንያት ሶላትና ጾም ግዴለች ነበርን ካወቅንም በኋላ ተጥበተን የጾምን ሁኔታ አላውቅም ነበረ። እና ካወቅኩኝ በኋላ ወንጀሉን በመፍራት አንድ ቀን አልፎ አንድ ቀን ለመጾም ተሳልኩ። ነገር ግን ከስራ ጋር አንዳንዴ ይከብደኛል። አልፎ አልፎ መጾም ይቻላል? አብራሩልኝ የሚል ጥያቄ። የሰው ልጅ ባለማወቅና በጀህልና ጊዜ በሰራው አላህ ተባረከ ወተዓላ አይቀጣውም። ምናልባት ማወቅ የሚችልበት ሁኔታ ኖሮ ቸልተኛ በመሆኑ ምክንያት ከሆነ ጥፋት ያጠፋው ለምን አላወከም፣ ለማወቅ ለምን አልጣርከም የሚል ሒሳብና ምርመራ ሊጠብቀው ይችላል። ነገር ግን ሐራም መሆኑን፣ ወንጀል መሆኑን፣ ግዴታ መሆኑን ሳያውቅ ባደረገው ነገር በራሱ አይቀጣም። ለምን አላወከም በቂ ዕድር ካልነበረው ሊያስጠይቀው፣ ምናልባትም ሊያስቀጣው ይችላል። ሆኖም በህይወት ያለ ይህን ጥፋቱን ካወቀና ከተወበተ ካስተካከለ ባለፈው ከተጸጸተና ወደፊት ጥሩን ነገር ከሠራ በቀሪ ህይወቱ መልካም የሠራ ያለፈውም ቀሪውም አላህ ዘነ ተባረከ ወተዓላ ይቅርታ ይደረግለታል። እያወቀ ችላ ካለ ነው፣ ባለፈውም ካወቀ በኋላ ባጠፋውም የሚጠየቀው። አንድ ቀን እያለፉ አንድ ቀን መጾም የጾሞች ሁሉ ምርጥ ነው። ነቢያችን ዐለይሂ ሰላቱ ወሰላም ሰሂህ በሆነ ሐዲታቸው እንደተናገሩት ከጾሞች ሁሉ በላጭ ጾም የዳዊድ ጾም ነው ብለዋል። የነቢዩላህ ዳውድ ጾም አንድ ቀን እያረፈ አንድ ቀን ይጾም ነበር ብለ ይሄን ለመጾም የተሳለ ሰው ለመጠነኛ ድካም ብሎ ስለቱን ማፍረስ የለበትም። በተቻለው ያክል ግዴታውን ለመወጣት የሚያግዙት ነገሮችን ሁሉ በማድረግ ስለቱ ላይ መቀጠል አለበት። ነገር ግን ከአቅም በላይ ከሆነና ስለቱን መሙላት ካልተቻለ لا يكلف الله نفسا إلا وسعها የተኛዋንም ነፍስ አላህ ከአቅሟ በላይ አያስገድዳትም ነውና የተባለው የመሃላ ከፋራ በማውጣት የግዴታ የስለት ጾሙን በመተው አለፍ አለፍ ያሉ ጾም ይቻላል። የመሐላ ከፋራም እንደሚመስል ቀደም ሲል ተጠቅሷል።